አናት ሀኒ ምን አይነት ፈተና ውስጥ ነው የገባት። አምላኬ ለምንድ ነው ይሄናል የምትፈትነኝ? ይሄናል ምን አርጌ ነው ብላ ስታማር ነበረ። ግን አሁን ፈጣሪ ይመስገን፣ ግዴታ እሷ እንደታስታውስ ማድረግ አለብኝ። እናቴ ታስታውሰኛለች ብላ እንግዲህ ተስፋ አርጋ ዶክተሯን ደግሞ ሀንቾ አንቺ አንደኛ ዶክተር ነሽ፣ ከዚህ በፊትም ሰርተሻል። የታማመ ሰው ምን እንደሚያስፈልገው በደምብ ጠንቀቅሽ ታውቂያለሽ። ስለዚህ እናትሽን እንድትከታታያት ይገባል ተብላ እንግዲህ መድኃኒት መውሰድ ያለባት መድኃኒት ተሰጥተዋት ወደ ቤት ገብታለች ማለት ነው። ወደ ቤት የገባችበት ምክንያት ደግሞ ገብት ከገባች በኋላ ብዙ ነገሮችን ታስታውሳለች። አንድቾ ልጇ እንደሆነች ከዚህ በፊት ልጅ እንደጠፋችባት ታውቃለች፣ ግን እንዳገኘች ነው የማታውቀው። ስለዚህ ልጇ ጠፍታባት እንደነበረው ከነገሯት ብዙ ነገር ፎቶ ካሳየዋት ያሴት ፎቶ አንድቾን በቀላሉ ታስታውሳለች ብዬ ተስፋ አደርጋለሁ። አንድቾ ደግሞ ማስታወስ ብቻ እናቷን ማቀፍ ብቻ ነው የምትፈልገው። እና ደግሞ ትላንት በተበሰተ ፎቶ ላይ ግን አንቾ በዚህ ሰሞን ወይዘሮ ሜላት ከታመመች በኋላ ወይም ደግሞ እውነተኛ ቤተሰቦቿን በዲኤንኤ ምርመራ ካወቀች በኋላ አባቷን እየራቀች ትገኛለች ተብሎ ወይስ እንዴት ነው ብላችሁ ጠይቃችሁናል፣ ማለት ነው አንቸው። እውነት ነው በዚህ ሰሞን አባቷ ጋር ነበረችም። ይሄ ደግሞ ያለችበትን ሁኔታ ያሳያል። እናቷ በጣም ታማ ነበረ። በገና አግኝቻታለሁ ብላ ሳት ነግራት ራሱ ከዚህ በፊት እንግዲህ ሜላት ልጄ ነሽ ወይስ ልጅ አይደለሽም ብላ ስትጠይቃት እኔ ልጅሽ ነኝ ብዬ ነበር ግን ዋናውን ፎቶና መስቀሉ ያላት እርግብ ናት። ስለዚህ መጀመሪያ የመጣቸው አካባቢ መጥፎ ሰው መስለኝ ነበረ ግን ጥሩ ሰው ናት በደንብ ስቀርባት። ስለዚህ አንቺ ልብሽ የፈቀደውና ውስጥሽ የነገረሽን ነገር አድጌባክሽ እትዬ ብላት ነበረ። እሱም በማለቷ ደግሞ በጣም ቆሽቷታል። ምክንያቱም እኔ እንደዛ ባልላትና አዎ እኔ ነኝ ልጅሽ ብላት ኖሮ እናቴ ለዚህ አትበቃም ነበር። አባቴም ስጠይቀኝ እናቴም ስጠይቅም እኔ ልጃቸው አይደለውም ብዬ ነው የመለስኩላቸው ብላ ነበር ለአስቴር ስትናገር የነበረው ስለዚህ አሁን ደግሞ ይሄ ሁሉ በእኔ ምክንያት ነው የመጣው ግዴታ እናቴ መዳን አለባት እናቴ ሳትድን ከእሷ አጠገም መራቅ የለብኝም ብለ ነው እንጂ ከአቶ ኖላዋይ ማንንም አስበልጣ አይደለም እሷ አባቷ ሁሉ ነገሯ ነው አለሟ ነው ብዙ ጊዜ ትናገራለች አባቴ ለእኔ አለሜ ነው ብላለች መጀመሪያም እኔ ልጃቸው አይደለም ያልኩት ከአባቴ እንዳይወስዱኝ እና ያው ቤተሰቡ እውነተኛ ልጃቸው መሆኑን ካወቁ ከኔ ጋማ ነው ኖሪ ማለታቸው ስለማይቀር የሁለቱንም ልብ ከምሰብር ብዬ ነበር እኔ ልጃቸው አይደለም ብዬ ለወይዘሮ ሜላት የመለስኩላት ብላ ነበር ስትናገር ነበረው። ስለዚህ አሁን ደግሞ ያለችበትን ሁኔታ ስለሚያውቁ ጋሽዬ ይቀይማታል ብዬ አላስብም። በዛ ደግሞ እሳን ተናገራለች። አባዬ ሰሞኑን እየራኩ ነው አደለ፣ ጠፋውባ አደለ ስለዚህ እንደማትቀየመኝ ተስፋ አደርጋለሁ አባ እናቴ እስከሚሻላት ብቻ ነው እንጂ እኔ መቼም መቼም አንተ በማንም አልቀይርም። ብራ መረሳለታለች፣ ክፍል ዘጠና ሁለት ላይ ማለት ነው። ስለዚህ የእሷ ፍቅር አልቀንስም ለማለት ነው። እርግብ ደግሞ ከጠፋችበት ከተደበቀችበት ወታለች፣ ተምቹ ይህን አግኝተዋለች ማለት ነው። ተምቹ ደግሞ ትናንት እንግዲህ በተለቀቀው ቪዲዮ ላይ ከጆሮ ጋር ሲጣለ ነበረ። እናንተ ናችሁ የሁሉ ጉድ ውስጥ የከተታችኝ፣ እናንተ ናችሁ ፍቅር እንዲይዘኝ አርጋችሁ ልጅቷን ያስጠፋችሁብኝ ብሎ ሲቃውጠው ነበር። ግን እንከታተላታለን ወይዘር ባዩሽን፣ ከዛ እናገኛታለን እርግብን ሲል ነበር ጆሮ። ልክ እንዳለው እንግዲህ በእርግብ ከተደበቀችበት ወጥታለች ማለት ነው። ከወጣችሁ በኋላ ምን እንደሚያጋጥማት በሚለቀቀው ቪዲዮ አብረን የምናየው ይሆናል ማለት ነው የኔ ውድ ቤተሰቦች